ዳሬ በስራ እንደምትጠቀም ብቻ ነው ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ መኪናም ተገዝቷል ምናምን አሉ። እዚህ ስመጣ ግን ምንም ነገር ጎዳና ላይ ወጥቷል። ምንም ነገር ምንም ነገር ነው ምለው ነገር ስሜ ሀመር መሀመድ ይባላል። ሶዳሪ በስራ እንደምትጠቀምጫሉ ብዙ ጊዜ የተቀመጥኩ ትርያለህ መድናም ተቀምጫለሁ። ስራ በጣም ሰራ ነበር እዛ ማለት ነው፣ ገንዘብ እየላኩ ነበር። እዚ ቤትም ተገዛብኝ፣ መኪናም ተገዝቷል ምናምን አለ። እዚህ ስመጣ ግን ምንም ነገር የለም። ያው ዘመዶቼ ናቸው በትክክል እነሱ ናቸው እንደዚህ ያለ ህይወት ያደረጉኝ እና እዚህም ስመጣ አሁን በቃ ህይወቴ በጣም ተበላሽቷል ጎዳና ወጣሁኝ አሸዋ ሜዳ የሆነ ሱቅ ከፍቼ ነበረ ወንድሜም ጋር አልተስማማሁም ዝም ብዬ ጎዳና ላይ ወጣሁ ምን እንደምልህ ራሱ ግራ ነው የሚገባኝ እንጃ በህይወት ዘበኔ ብዙ ነገር ነው ይገጥሞኛል እስካሁን ድረስ በልፋት ነኝ እዛ በጣም ጥሩ ህይወት ነበረኝ እዚህ ነው የተበላሸ የሁሉ ነገር ስመጣ እዚህ በቃ ምንም ነገር የለም ዝም ብዬ ሳላቅ እስካሁን ሁላ ዝም ብዬ ትዝ በሚለ የሳ ተህለው ለምከ አልቀምስ ለቅሱሙ ምንም ማረግ ለቅሶ ነው። በቃ ዝም ምናምን የለኝ። ትምህርት እንኳ አልተማርኩም። በህፃነት ጀምሬ ስራ ነው ያኖርኩት። ስሜን ራሱ ማጽፍ አልችልም። ግን ቤተሰብ በሙሉ እሱ ከስምንት እስከ አስር የተማረ ነው በሙሉ። እኔ ህይወቴን በሙሉ ስራ ላይ ነው ያሳለፍኩት፣ ጋር ብስጭት ነው። ገንዘብ የተወሰነ ገንዘብ አለች ነበር፣ በቃ ገንዘቡን እራሱ በቃ አጠፋት፣ የተበሳጭች ማለት ነው። ጓደኞች ምናምን ትዳር ይዘው ምናምን ሳያቸው በቃ እኔ ከእንግዲህ ተነስቼ በብስጭት ነው እንደዘብኩ ስጀመ ይህን ያህል አመት እንኳ ተጨፍጭፍ ያለ ምንም ነገር የለም። አሁን ነው በቃ ሰውነት የራሱ በቃ ባለቅ ሰው ብዛት ነው የቀነሰው። ዘመጅዘመድ ተስፋ አስቆርጧል። አሁን በቃ እዚህ ሀሊት ፋውንዴሽን አለ ሲሉኝ በቃ እዚህማ ከሆነ ምናምን ብዬ መጣ። በቃ የሆነ ነገር እንትን በቃ ተስፋ በቃ እዚህ አላህ ካለልኝ በቃ ጠንክሬ ሰርቼ ዘመዶቼ ራሱ ገንዘብ አግኝቼ የእነሱ ላይ ንራሱ ፈልገው ገንዘብ አግኝቼ ነው እንጂ እኔ ዝም ብዬ። አሁን ልጅም አለ በጣም ብዙ ታስለቅሰ ምንም ነገር አላደረኩላትም። ለልጅ የራሱ ምንም ነገር አላደረኩላትም። ዝም ብዬ ያለው ምንም ማቀፍ ታሪክ የለኝም እስካሁን ድረስ። አሁን በቃ ዋናውተ ሳለቅስ ሙሉውን ማድረው ራሱ ለልጅ ነው። በቃ የዛ ህይወት ሲነሳ በጣም ነው እንትን የሚል። በአይነት ስራ ካለ በቃ መሰራት ፍላጎት አሁንም አለኝ። ስራ በቃ በጣም ሰራ ግን በቃ አሁን ገንዘብ አግኝቼ እንኳን